ሰላም ሰላም ውዴ ተመልካቾች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬም እንደተለመደው ሌላ ቪዲዮ ላሁመጥቻ አለ ቻናሌን ሰብስክራይብ አድርጎ ላይክ አድርጎ መማርጎ አበረሰት ከቪዲዮ ጋር መልካም ቆይታ ይሁንላችሁ። መልካም ቆይታ። የኦርቶዶክስ እምነት ተከታይ ነኝ እና ቤተሰቤ ደግሞ የሙስሊም እምነት ተከታይ ናቸው። አሁን ልጄን ማለት እኔ ስደት ላይ ነኝ ያለሁት እና ወልጄ ነበረ ስደት የሄድኩት አሁን እምነቷን ቀይራ የአስራ ሦስት ዓመት ልጅ ናት። እምነቷን ቀይራ ሙስሊም ሆናብኛለች። እኔም ግን ስለ እምነት የዛን ያህል ጠለቅ አድርግቼ በጣም እንደዚህ ስለ ኦርቶዶክስ የማውቀው ታሪክ የለም። ምክንያቱም ከሙስሊም ነው ተወልጄ ያደግኩት። ያው እኔ ክርስቲያን ስለሆንኩ ነው ግን ስለ እምነቴ ምንም የማቀው ነገር የለም። ነገ በልጅ ነፍስ ጠየቅበታለሁ። ነገ ደግሞ ወይ ደግሞ ከልጅ ጋር ሙግት ስለ እምነቴ መጠየቅ እሷም ስለ እምነቷ ስታብራራልኝ ኦርቶዶክስ ስለ እምነቴ ላብራራጋ ትፈልጋለሁ እና ቤተሰቧ ሙስሊም እምነት ተከታይ ናቸው በጣም ነፍሴ ጨነቀ ልጅ ወደ እነሱ ጋር ወደ ራሴ ልምጣ ወዴ ነፍሴ ስቃይ ስጥናት ያለችው እምነቷን ቀየራ ሙስሊም ሆናብኛለች

ሌላ ክርስቶስን የሚክድ ክርስቶስን የሚሰድም ከክርስትና ውጭ ሆነ ክርስቶስን የሚያንኳሽሽ እምነት ከሆነ የያዙት ዋጋ ያስከፍላል። እሱም በምን በመለጣ ምክንያቱም የዘላለም ሕይወት ጉዳይ ስለሆነ የዘላለም የሚቀር ነው።

ምክንያቱም ትሞቻለሽ

እንዲሁም አይተሽ ከሆነ እስቲ እኔ ውሸት ካወራው አንድ ሰው ወጥቶ ውሸቴን ያጋልጠኝ ብሎ ማን መጣ? ማንም የለም እኮ አይተሻል። ማንም የለም እኮ አየሽ። ስለዚህ መረጃዎቹን ውሰጂ፣ ቆፍጠን በይ። እውነት ስለሚናገር ነው ብዙ ሰው የማይመቸው፣ ግን በጣም ብሶ ደግሞ እየዳነ ነው የሚገምሽ። በእሱ ትምህርት ብቻ በጣም ብዙ ሙስሊሞች ወደ ክርስትና መጥተዋል። እንደዚህ ነው እንደ እስልምና፣ እንደዚህ ነው እንደ ቁርአን፣ እንደዚህ ነው አዲስ ብሎ ማለት ነው። ስለዚህ እሱን ተማሪ ቁጭ ብለሽ የሚነሱትን ጥያቄዎች እስልምና ላይ የሚያነሳቸውን ያዢ። ከዛ ለራስሽ አንብቢ መረጃዎቹን ሰጂ፣ አንብቢ በደንብ ተዘጋጂ። ክርስትና ላይ ደግሞ ልጠይቅ የምትችን ነገር እሱንም አንብቢ። መጽሐፍቶች እንሰጥሻለን።